በስምአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። እንኳን ለ2018 ዓመተ ምህረት ወርሃ ጽጌ በሰላምና በጤና አደረሰን አደረሳችሁ። ሰቀቃ ወድንግል በደብረ አባይ ዜማ ጎየዩ

የተወደዳቸው የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች፣ የእመብርሃን የወላዲት አምላክ የድንግል ማርያም ወዳጆች፣ የድንግል ማርያም ልጆች በሀገር ውስጥና በመላው ዓለም ሆናችሁ በአክሱም ጽዮን በዚህ ቲክቶክ ፕላትፎርም የምትከታተሉ ወገኖቻችን፣ እንኳን ለወርሃ ጽጌ ዘመነ ጽጌ በሰላም በጤና አደረሰን አደረሳችሁ ከነገ መስከረም 2018 ዓመተ ምሕረት ነገ መስከረም 26 ጀምሮ እስከ ህዳር ስድስት ያሉት ቀናቶች ሁሉ ዘመነ ጽጌ ወርሃ ጽጌ ይባላል። ስለመቤታችን ስደቷ በተመለከተ የሚነገርበት በስፋት የሚገለገልበት ወራት ማለት ነው። አንዳንዶቹ ጾመ ጽጌ ብለው ይገልጹታል። ጾመ ጽጌ የሚባል የለም። የፈቃድ ከሆነ 24 ሰዓት መጾሙም ይችላል። ዓመቱ ሙሉም መጾም ይችላል። አንድ ሰው ግን ጾመ ጽጌ የሚባል በእንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሰባት አጽዋማት የምትቀበላቸው ወይም ደግሞ በፍትሃ ነገሥት በአዋጅ የተነገሩ አጽዋማት ሰባት አጽዋማት ናቸው። አንቀጽ 15 ላይ እናገኛቸዋለን። ብዙዎች ግን ሰባት አጽዋማት ሳይጾሙ የጽጌ ጾም ነው ብለው ብዙዎች በግላቸው ሲያውጁ እንሰማለን። ግን ጾመ ጽጌ የሚባል የለም። ወርሃ ጽጌ፣ ዘመነ ጽጌ ተብሎ ይነገራል። የእመቤታችን ስደቷ በስፋት የሚነገርበት ወደ ግብፅ ከእስራኤል ሀገር ወደ ግብፅ በሄሮድስ ክፋት በሄሮድስ ጭካኔ ምክንያት ልጇን ይዛ ዮሴፍና ሰሎሜ ከእናታችን ከቅዱስ ድንግል ማርያም ከልጇ ከወዳጇ ከኢየሱስ ክርስቶስ ወደ ግብፅ አገር የተሰደዱበት በስፋት የሚነገርበት ነው ማለት ነው። በግብፅ ሀገር የሸች በግብፅ ሀገር ግን የቆየችው ነቢራ በግብፅ አርብዓ ወክልኤተ አውራኅ ይላል አባ ጽጌ ዘድንግል በሰቆቃወ ድንግል ድርሶት ላይ አርባ ሁለት ወራት በግብፅ ቆይታለች። አርባ ሁለት ወራት ደግሞ ወደ ወራት ስናመጣው ደግሞ ወደ ዓመታት ደግሞ ሶስት ዓመት ከስድስት ወር በግብጽ አገር ቆይታለች ሄሮድስ እስኪሞት ማለት ነው። ስለዚህ በስፋት ይህን የሚነገርበት ሁላችን ይህን ዘመነ ጽጌ ወርሃ ጽጌ የእመቤታችን ስደቷን እያሰብን እኛም በእውነት ከተሰደድንበት ከእግዚአብሔር መንግስት የተሰደድንበት በኃጢአት፣ በክፋት፣ በተንኮል ከእግዚአብሔር ያራቅንበት ወደ እግዚአብሔር መመለስ ያስፈልጋል። በእውነት የእመቤታችን የቅድስት ድንግል ማርያም በሀገር ውጭ ሆናችሁ የምትከታተሉ የእናታችን የቅድስት ድንግል ማርያም ስደቷ ስደታችን ነው፣ መመለሷን መመለሳችን ስለሆነ ሁልጊዜ እሷን ስታስቡ ከተሰደዳችሁበት ሁልጊዜ የምትመለሱበት ሩቅ አይደለም እና የእናታችን የቅዱስ ድንግል ማርያም በረከት ረድኤት ለሁላችን ያድለን። ስለ እመቤታችን ተአምር፣ ስለ እመቤታችን ታሪክ፣ ስለ እመቤታችን ክብር ተነግሮ የሚያልቅ ነገር አይደለምና፣ አይደለም እኛ ቅዱሳን መላኢት ተናግረው የሚጨርሱት አይደለም። ስለዚህ ታዲያ ለሁሉ ነገር ግን ምንድነው? ምስጋና ነው ጎየ የወሴፍ ብሔረ ግብጽ ተንስኦ እምንዋሙ ማለት ምን ማለት ነው? ይህን አባ ጽጌ ዘድንግል በሰቆቃ ወድንግል የሚባል ድርሰቱ ወይ ደግሞ ከመስከረም 26 እስከ ህዳር ስድስት የሚባል ሰቆቃ ወድንግልና ማህሌተ ጽጌ የተፈራረቀ የሚገለገልበት ክፍል ነው። ጎየ የወሴፍ ብሔረ ግብጽ ተንስኦ እምንዋሙ ይህን ማለት ነው፣ በአማርኛ የወሴፍ ከተኛበት ስፍራ ተነስቶ ወደ ግብጽ አገር ሸሽ ይላል። ማን ይዞ? እናታችን ቅዱስ ድንግል ማርያም ልጁ ከእናቱ እናቱም ከልጁ ጋር ይዞ ከሶሎሜ ጋር ወደ ግብጽ አገር ሸሹ። ማን? ሄሮድስ ሕፃኑን እንዳይገድለው ማለት ነው። ሕፃናት ይገድል ይጨፈጭፍ ስለነበረ ሄሮድስ ሕፃናት ካደጉ የኔ ስልጣን ይወሰድብኛል ብሎ የምድራዊ ስልጣን ስላሰጋው ህፃናት ይገድል ስለነበረ ወደ ግብጽ አገር ሸሸ ይላል። መልአክ እግዚአብሔር ሌሊተ በከመነገረው በህልሙ በራእይ ተገልጦ የእግዚአብሔር መልአክ እንደነገረው ይላል። ነሲኦ ህፃነ ዘምስለ ማርያም እሙ ህፃኑን ከእናቱ ጋር ያ መልአክ በሌሊት ለዮሴፍ በራእይ ተገልጠለት ህፃኑ ከእናቱ ጋር እናቱን ከህፃኑ ጋር ይዘህ ወደ ግብፅ አገር ሽሽ ሄሮድስ እስኪሞት ወይም ደግሞ እስኪ ነገር በዛ ተቀመጥ ብሎታል እና ወደ ግብፅ አገር ዮሴፍ ሄደ ሸሽ ይለናል ኢቲ ትበኪ ወትብየ ቀትሎት ይቅድሙ እሷ እንዲህ እያለች ታለቅስ ነበር። ማነች እናታችን ቅድስት ድንግል ማርያም? ታለቅስ ነበረ። ሄሮድስ ቀድሞ ልጇን እንዳይገድልባት፣ ልጆቹ ህፃናት ይገድል ነበረ ሄሮድስ። ሄሮድስ ጭካኔ፣ የሄሮድስ ክፋት አይታ ሄሮድስ ደግሞ ልጇን እንዳይገድልባት፣ እጅግ አድርጋ ታዝን ታለቅስ ነበረና ወደ ግብፅ ሀገር ሸሸች ይለናል። ይህን ቀጥታ አባ አባ ጽጌ ድንግል የተናገረው የማቴዎስ ወንጌል ምዕራፍ ሁለት ቁጥር 13 ጀምሮ ያለውን አያይዞ ነው የተናገረው። እነርሱም ይላል ከሄዱ በኋላ እነሆ፣ የጌታ መልአክ በሕልም ለዮሴፍ ታይቶ፣ ሄሮድስ ህፃኑን ሊገለው ይፈልገዋልና ተነሳ፣ ህፃኑንና እናቱም ይዘህ ወደ ግብጽ ሀገር ሽሽ፣ እስክ ነግርህ ድረስ በዚያ ተቀመጣለው ይላል። ስለዚህ ሰቆቃወድንግል መጽሐፍ ቅዱሳዊ ነው ማለት ነውና በእውነት የእናታችን የቅዱስ ድንግል ማርያም በረከት፣ ረድኤት ለሁላችን ያድለን ለሕዝባችን ለሀገራችን ሰላም፣ ፍቅር፣ አንድነት ያድልልን። የእመቤታችን የቅዱስ ድንግል ማርያም ጣዕሟ በአንደበታችን ፍቅሯ በልቡናችን ያሳድርብን። ስለዚህ በስፋት እግዚአብሔርን የምናገለግልበት የምንገለገልበት ወራት ነው እና እና በንጽህና በቅድስና ሆነን ንስሐ ገብተን እየጾምን እየጸለይን እግዚአብሔር የምናመሰግንበት ዘመን እንዲሆንልን የአምላካችን መልካም ፈቃዱ ይሆንልን። ሁላችሁ በያላችሁበት ሰላም እግዚአብሔር ይብዛላችሁ። እንኳን አደረሳችሁ፣ እንኳን አደረሰን። እግዚአብሔር ከሁላችን ጋር ይሁን።